ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች፣ እንደምንዋላችሁ። የሰኔ 16 ቀን 2017 ዓ.ም ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆያለሁ። በቅድሚያም አርስቶቹን አስቀድም የወልቃይት ጉዳይ ዋና የትኩረት ማዕከል ሆኖ መጥቷል። የብልጽግናው ሊቀመንበርና የስምረቱ ሊቀመንበር በጓዳ የደረሱበትን ስምምነት ወደ ሁመራ ወስደውታል። ባረጋ ከበደና ይርጋ ሲሳይ ታጅበው ሁመራ የደረሱት የስምረቱ ሊቀመንበር ጌታቸው ረዳና የውልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪ ኮሎኔል ደመቀ ዘውዱ ፊት ለፊት ተገናኝተው ተወያይተዋል። የውይይታቸው ፍሬ ነገር ምንድነው? የሚለውን በዜናችን የምናስደምጣችሁ የሰዓቱ መረጃ ነው። በቀዳሚነት ተሰሙታላችሁ። የደብረ ጽዮን ቡድን ሁመራ ከመግባት የሚያግደኝ የለም እያለ ነው ጄኔራል ታደሰ ወረደ በበኩላቸው አብይ ለቃሉ አይታመንም፣ ወልቃይትን የምንወስደው በጉልበታችን ብቻ ነው፣ በርቱ ሲሉ ለእነ ምግበ ይነግረዋቸዋል። ዝርዝሩን በዜናችን አሰናድተነዋል። ጠብቁን። የአማራ ፋኖ ህዝባዊነቱን ያስመሰከረበትን ታላቅ ስራ ፈጽመዋል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዚህ የፈጸመውን ትልቅ ተግባር በዜናችን አሰናድተነዋል። ሰዓቱን ጠብቆ ይቀርብላችኋል። መለስ ዜናዊና ህዋ ተሳስተዋል። ብልጽግና ለአሰብ ወደብ ሲል ጦርነት ቢከፍት ይገባዋል ሲሉ የቀድሞዋ የህዋ ሥራ አስፈጻሚ ለብልጽግናው ሊቀመንበር የጦርነት ጉሰማ ቡራኬ ሰጥተዋል። ዜናችን በዝርዝር ከተመለከታቸው ዜናዎች መካከል የሚገኝ ነው። ታደምጦታላቸው። የኢራንና እስራኤል ጉዳይ ዋሽንግተንና ሞስኮ ደርሷል። አደገኛ የተባለለትን የኃይል አሰላለፍ ይዞ ለመምጣት ጫፍ ላይ የደረሰው የመካከለኛው ምስራቅ ጦርነት አሜሪካንና ሩሲያንም ወደ ድብድቡ ሜዳ ስቦ እያስገባቸው ነው። ነገ ምን ይፈጠር ይሆን? የምናየው ይሆናል። በትንታኔ ተመልክተነዋል። በቅድሚያም ክቡራትና ክቡራን አድማጭ ተመልካቾቻችን አሁን የደረሰንን ሰበር መረጃ እናስቀድም። ሁለቱ የጎንደር እዞች በጥምረት የተሳካ ውጊያ ማድረጋቸውን ገለጹ። የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ቃል አቀባይ ክፍል ከመሸ ባደረሰን የአውደ ውጊያ መረጃ ከአይምባ እስከ አዘዞ ማለትም አይምባ፣ ጉንብሪት፣ ሎዛ ሩፋኤልና አዘዞ ከፍተኛ ውጊያ እየተደረገ መሆኑን ለጣና ቴሌቪዥን ገልጿል። የብልጽግናው ሰራዊት በከፍተኛ ሁኔታ እየተመታ መሆኑን የገለጸው እዙ በውጊያው የተሳተፉት የአማራ ፋኖ ጎንደር ጠቅላይ ግዛት እዝ በጌምድር ክፍለ ጦር አዘዞ፣ ሎዛ እና አይሸሽም ብርጌዶች አጼዎቹ ክፍለ ጦር አዘዞ ድማዛ ብርጌድና የአማራ ፋኖ አንድነት በጎንደር ታድሎ ብርሃን ክፍለ ጦር አንድነት ብርጌድ ናቸው ብለዋል። የብልጽግናው ሰራዊት በአሁኑ ሰዓት ወደ አዘዞ ካምፕ አውጭኙን እየሮጠ ሲሆን ከአዘዞ ካምፕ የመሸገው የፋኖ ኃይል እየተቀበለ እርምጃ እየወሰደበት እንደሆነ የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ቃል አቀባይ ክፍል ገልጿል። ተጨማሪ መረጃዎችን በነገ የቀን ዜናችን ይዘን እንመለሳለን።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 በአቶ ጌታቸው ረዳ የተመራው የብልጽግናው ልኡካን ቡድን ሁመራ የገባው አቶ አረጋ ከበደንና አቶ ይርጋሴ ሳይን አስከትሎ ሲሆን በሁመራ ቆይታቸውም ተፈናቃይን ስለማስመለስና ተያያጅ ተያያዥ ጉዳዮች ከወልቃይት ጠገደ ሰቲት ሁመራ ዞን አመራሮች ጋር ስብሰባ ተቀምጠዋል ተብሏል። ስብሰባውን የስምረቱ ሊቀመንበር ጌታቸው ረዳና የባዲኖቹ አመራሮች አቶ አረጋ ከበደና አቶ ይርጋሴ ሳይን እንደመሩት ታውቋል። ኢትዮፎከስ ኒውስ እንደዘገበው ያለ ስምምነት በተጠናቀቀው የሁመራው ስብሰባ ጌታቸው ረዳ ህወት ጦርነት እከፍታለሁ እያለ ነው፣ የህወትን ጦርነት ለማስቀረት ተፈናቃዮች እንዲመለሱ ፈቃደኛ መሆን አለባችሁ ብለው ተናግረው ነበር። ለዚህ የአቶ ጌታቸው ረዳ ንግግር ምላሽ የሰጡት በአማራ ክልል የወልቃይ ጠገዴ ሰቲት ሁመራ ዞን የጸጥታ ዘርፍ ኃላፊው ኮሎኔል ደመቀ ዘውዱ ናቸው። ኮሎኔል ደመቀ ለአቶ ጌታቸው በሰጡት ምላሽ ተፈናቃዮችን በመመለሱ ጉዳይ ቅድመ ሁኔታዎች ልታሟሉ ይገባል ብለዋቸዋል። በኮሎኔል ደመቀ በወልቃይት ጠገዴ የአማራ ማንነት ኮሚቴና በዞኑ አመራሮች በኩል የቀረበው አንደኛው ቅድመ ሁኔታ ወደ ክልላችን የሚመጡ የትግራይ ተፈናቃዮች ወልቃይት ጠገዴ ሰቲት ሁመራ የአማራ ክልል መሆኗን አምነውና ፈርመው መሆን አለበት የሚል ሲሆን፣ ሁለተኛው ቅድመ ሁኔታ ደግሞ ምዕራብ ትግራይ እያላቸው የምትጠሩት አጠራር በራሱ የተሳሳተ ስለሆነ ምዕራብ ትግራይ ከተከዜ ማዶ መሆኑን አምናችሁ የምትቀበሉ ከሆነ የሚለው ነው። በሶስተኛ ደረጃ የቀረበው ቅድመ ሁኔታ አሃዝ ነው። ህወትሀት ከወልቃይት ጠገዴ የተፈናቀለብኝ የሚለው አሀዝና የተፈናቀለው ሰው ቆጥሮ የሚመጣጠን አይደለም። ስለዚህ ይህንንም ትክክለኛውን አሀዝ ካመጣችሁ ተፈናቃዮች ሊመለሱ ይችላሉ የሚል ነበር። በኮሎኔል ደመቀ ዘውዱና በማንነት ኮሚቴ የተነሱት የሚመለሱት ተፈናቃዮች ከህወሀት ጋር ግንኙነት የሌላቸው ከሆኑና ሰላማዊ መሆናቸው ሊታወቅ ይገባል የሚለው፣ የዞኑ አስተዳደር በአካባቢያችን ህዝብ ላይ ጭፍጨፋ ካልፈጸሙ ሊመጡ ይችላሉ። እኛም እንቀበላቸዋለን ብለዋል። በጦርነት የሚዝተው ኃይል ይምጣና ይሞክረን ሲሉ የተናገሩት ኮሎኔል ደመቀ ዘውዱ የወልቃይት ጠገዴ ሰቲት ሁመራ ዞን ህዝብ የማንነት ጥያቄው እንዲከበርለት በሰላማዊ መንገድ ጠይቋል። ይህ ጥያቄ ከተመለሰልን ተፈናቃይ ለመቀበል ችግር የለብንም። ነገር ግን በዚህ ምክንያት ጦርነት የሚከፈትብን ከሆነም ለማንነታችን ስንል እስከ ህይወት መስዋዕትነት ድረስ የዘለቀ ውጊያ ልናደርግ እንችላለን ብለዋል። አቶ ጌታቸው በበኩላቸው የኮሎኔል ደመቀን ሐሳብ በመቃወም ህዝቡ የራሱን ማንነቱን ይወስን እናንተ እንደምትሉት እንዳልሆነ የህዝቡን ስሜት አውቃለሁ ሲሉ መልስ መስጠታቸውን ኢትዮ ፎከስ ኒውስ ዘግቧል። በዚህ የአቶ ጌታቸውና የኮሎኔል ደመቀ ንግግር አለመግባባት መፈጠሩን ተከትሎ አቶ አረጋ ከበደ ጣልቃ ገብተው የህዝብ ጥያቄ በጦርነት አይፈታም ሲሉ የተናገሩ ቢሆንም እሳቸው የክልሉ መንግስት መሪ በመሆናቸው ቁርጥ ያለ አቋም አለማሳየታቸው ለትችት ዳርጓቸዋል። ውልቃይትን በተመለከተ ህወሃትና ብልጽግና ፕሪቶሪያ ላይ በጓሮ ተስማምተው ሊመለሱ ባሰቡበት ሰዓት የቀድሞ የአማራ ክልል ምክትል ርዕሰ መስተዳደር ዶክተር ጌታቸው ጀንበሬ ጉዳዩ በአጀንዳነት እንዲያዝ ያስደረጉ እንደነበሩ አይዘነጋም። ወደ ቀጣዩ ተያያዥ መረጃችን አለፍን። ሁመራ ከመግባት ማንም አያስቆመንም። ህወሃት የህወሃት ታጣቂዎችና የፖለቲካ መሪዎች ህዝብን ሰብስበው ባደረጉት ንግግር በዚህ ክረምት ሁመራ እንገባለን፣ በአራት አቅጣጫም ኃይላችንን አስጠግተናል፣ ሁመራ ከመግባት የሚያግደን ኃይል የለም ማለታቸውን ምንጮቻችን ገልጸዋል። የብልጽግናው ስርዓት አማራውን ያዳክሙልኛል፣ ማህበራዊ እረፍትም ይነሱልኛል ብሎ ለጥቅሙ ሲል ስልታዊና ወታደራዊ ድጋፍ የሚያደርግለት የህወሓት ቡድን ወደ ውልቃይት ለመግባት በአራት አቅጣጫ ኃይሉን ወደ ውልቃይት ጠገዴና ጠለምት እያስጠጋ መሆኑን በተደጋጋሚ መዘገባችን ይታወሳል። ትናንት ደግሞ ታጣቂ ኃይልና የፖለቲካው ክፍል ወልቃይት ከመግባት የሚያግደን ምድራዊ ኃይል የለም ሲል ተናግሯል። የፕሪቶሪያውን ስምምነት ተከትሎ ለትግራይ ክልል አስተዳዳሪ የሚመደበው በሁዴድ አማካኝነት መሆኑ ይታወቃል። የኦዲድ ብልጽግናው ሊቀመንበር በቅርቡ በአቶ ጌታቸው ረዳ ቦታ የትግራይ ክልል አስተዳዳሪ አድርገው ያስቀመጧቸው ጄኔራል ታደሰ ወረደ በበኩላቸው አብይን ተጠግቻ አይችዋለሁ በቃሉ የሚገኝ ሰው ስላልሆነ ወልቃይትን አይሰጠንም ብለው መናገራቸው ተሰምቷል። ጄኔራሉ ይህን ከተናገሩ በኋላ አስቀጥለውም ወልቃይትን የምናገኘው በጉልበታችን ብቻ ነው፣ ለዚህ ደግሞ እናንተ በምትወስዱት ውሳኔ ከጎናችሁ ነን ሲሉ ለደብረ ጽዮንና ለጄኔራል ምግብ እየነገሯቸው ሲሆን እነ ደብረ ጽዮንም እናንተ ከጎናችን በመሆናችሁ ኩራት ይሰማናል፣ ኃይላችንም ለግዳጅ ዝግጁ ነው ብለው አመስግነው ነበር የተሰናበቱት። ይህን ተከትሎ ወልቃየትና ጠለምትን ለመውረር ከፍተኛ ወታደራዊ ዝግጅት በማድረግና የተከማቹ መሳሪያዎቹን አውጥቶ ሙከራ ሲያደርግ ከሰነበተ በኋላ በቅርብ ወደ ወልቃየትና ጠገዴ ቀጠና በአራት አቅጣጫ ኃይሉን ማስጠጋቱ ታውቋል። ሰራዊቱንም ለዚህ ወረራ ዝግጁ ለማድረግ በሥልጠናና በካምፕ ውስጥ ያስገባ ሲሆን የሙከራ ተኩስ በማድረግም የትንኮሳ ምልክት አሳይቷል። ሆኖም ይህ የህዋት የጦርነት እቅድና ዝግጅት በህዝቡ ብቻ ሳይሆን በታጣቂ ኃይሉን ቢሆን ብርቱ ተቃውሞ ገጥሞታል። በጄኔራል ምግበይ ኃይሌ ከሚመራው የህዋት ታጣቂ ቡድን ውስጥ በየጊዜው እየጠፋ ወደ ቤቱ የሚገባውና ወደ አራ ምድር እየገባ የጌታቸውንና የብልጽግናውን ጦር የሚቀላቀለው ቁጥሩ እያሸቀበ መሆኑን ምንጮቻችን ገልጸዋል። ከሳምንት በፊት 410 የታጣቂ ቡድኑ አባላት ሙሉ ትጥቃቸውን እንደያዙ እንዳያዙ ከካምፕ ጠፍተው ወደ አራ ምድር ገብተው የጄኔራል ገብረ እግዚአብሔር በየነ ወይም ወዲህ አንጢሮ የሚያሰለጥኑትን ኃይል ተቀላቅሏል። ወዲ አንጢሮ ሰኔ 3 ቀን 2017 ዓ.ም ለቢቢሲ በሰጡት መግለጫ እኔ በህወሃት የምታዘዝ ሚሊሻ ሳልሆን ኢንተርናሽናል ጄኔራል ነኝ የምመራው ሰራዊትም ለደብረ ጽዮንና ለምግበይ የሚላላክ ሚልሻ ሳይሆን የትግራይ ህዝብ ሰራዊት ነው ማለታቸው ይታወሳል። ይህ በእንዲህ እንዳለ የትግራይ ተወላጆች ከክልሉ ለቀው እየወጡ መሆኑን የጀርመን ድምፅ ራዲዮ አስጠናውት ባለው የጥናት ሪፖርቱ አስታውቋል። እንደ ዶቸቬሌ ዘገባ ከሀምሳ ስድስት ሺህ በላይ የትግራይ ወጣቶች ጦርነትን ሽሽት ከክልሉ ለቀው ተሰደዋል ብለዋል። ለስደቱ የሚቀርበው ምክንያት ደግሞ የጦርነት ሽሽት፣ የኢኮኖሚ ጉዳይና ሰላም ፍለጋ መሆኑን ተናግረዋል። መረጃዎቻችን እንደቀጠሉ ናቸው። ፋኖ ህዝባዊነቱን ያረጋገጠ ተግባር ፈጸመ። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ህዝብ በመንዝ ቀጠና ከትጥቅ ትግሉ ጎን ለጎን ለህዝቡ የልማት ስራዎችን እየሰራ እንደሚገኝ አስታወቀ። ባለፉት 30 ዓመታት ባዲን የሚባለው የህወሀት ተልኮ አስፈጻሚ ቡድን የጌታውን ሴራ ተቀብሎ በአማራ ህዝብ ላይ የግፍ ቀንበሩን በመጫን ከ30 ዓመታት በላይ የሸዋን ህዝብ ከልማት ከፖለቲካና ከኪነ ጥበብ ፍጹም እንዲገለልና ተሳትፎ እንዳይኖረው ሲያደርገው ቆይቷል ሲል የሚገልጸው የአማራ ፋኖ ሸዋ ጠቅላይ ግዛት ህዝብ ቃል አቀባይ ክፍል ይህንን ታሳቢ ባደረገና የህዝብን ተጠቃሚነት ባስቀደመ መልኩ የትግል ጉዞውን በልማት ሥራም አስደግፎ እየቀጠለ መሆኑን አስታውቋል። የዙ ቃል አቀባይ ክፍል አክሎም በልማት ከተገፉትና ሁነኛ የጥቃቱ ማሳያ ከሆኑት ታሪካዊ የሸዋ ግዛቶች መካከል መንዝ ግንባር ቀደሙ ነው። የመንዝ ህዝብ ለኢትዮጵያ ታላቅነት ግዙፍ ሚና ካበረከቱ ስመጥሩ የሸዋ ሞርና ጀግኖች መካከል በርካቶች የወጡበት ነው። ይህ ህዝብ ደርግ እናት አገር ጥሪ እያለ ሰሜን ላይ ልጆቹ የሚገብርለትም በልማት ዘርፍ ያደረገለት ምንም ነገር የለም። ተተኪው ገዳ የህወሀት ጨቋኝ አገዛዝን በሽፍታ መንጠራ ስም ከመጨፍጨፍ ውጭ ለዚህ ህዝብ አንዳች ልማት አልሰራለትም። ይህ ህዝብ ካለበት የልማት ችግሮች እጅግ ከባዱና አንገብጋቢው የዙ መንገድ ስራ ፕሮጀክት ክፍል እየገነባ ያለውን የመንገድ ስራ ገልጿል። የአማራ ፋኖች ጠቅላይ ግዛት እዚህ እየገነባ ያለውን የመንገድ ፕሮጀክትን አስመልክቶ ሲገልጽም በየጊዜው እየተጀመረ የሚቋረጠው የመንዝ መንገድ ህዝቡን ለእንግልት መሬቱን በጎርፍ ለመሸርሸርና ለመንገዱ የሚቀርቡ የእርሻ መሬቶችን ደግሞ ሰብል እንዳያመርቱ ከማድረጉም አልፎ በቆፋሮ ምክንያት ቤቶች እንዲፈርሱ ሆኗል። ወርቅ ላበደረ ጠጠር ሆነና ነገሩ። የታላቅ ህዝብ ለአገር ላደረገው አስተዋጽኦ የተከፈለው ውለታ ቢኖር ያለውን ማሳጣት ሆኗል ብሏል። የአማራ ህዝብ የሉና ትግል ማለት ርስቶቹ ማስጠበቅ፣ ማንነቱን ማስከበር፣ የህዝብን አሁናዊና የነገ ዋስትናን ማጽናትና የመሳሰሉት መሠረታዊ ተልእኮዎችን ያነገበ መሆኑ ይታወቃል። በዚህ ስሌት መሠረትም የድንቅ ተፈጥሮ ባለቤቱና የበርካታ ገዳማት መገኘው የአምስት ወረዳዎች ምድሩ የድንቅ ተፈጥሮ ባለቤቱና የበርካታ ገዳማት መገኘው የአምስት ወረዳዎች ምድሩ የመንዝ ቀጠና ከአገዛዞቹ የደረሰበትን የኢኮኖሚና የልማት መገለልን በሚክስ መልኩ ፋኖ እየሰራ ይገኛል። የፋኖን ትግል ህዝባዊነት ከሚያላብሱት ተግባራት መካከል ደግሞ በህዝብ ላይ የተሰማራውን ዘራፊ ሌባ በማጽዳትና ለንብረቱም ለደህንነቱም ዋስትና በመስጠት የሕዝቡን ልጆች ከጠላት በመጠበቅና ከደፋሪ በመከላከል ትምህርታቸውንም ስራቸውንም በነፃነት እንዲሰሩ ማስቻል ቀዳሚዎቹ ምክንያቶች ናቸው። የአማራ ፋኖ ሸዋ ጠቅላይ ግዛት እዚህ ደግሞ ከዚህ ቀደም በዚህ ተግባሩ ህዝባዊ ድጋፍ እንዲበዛለት ያደረገ ሲሆን፣ ከዚህ በተጨማሪም ለህብረተሰቡ አገልግሎት የሚሰጡ እንደ መንገድ ያሉ መሰረታዊ የልማት ስራዎችንም በራሱ ውስን አቅም እየገነባ የበለጠ ሕዝባዊነቱን አስጠብቋል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ህዝ በስሩ ካደራጃቸው ዳይሬክቶሬቶች መካከል የመንገድ ስራ ፕሮጀክት አንዱ ነው። ይህ ፕሮጀክት ደግሞ በውስን የኢኮኖሚ አቅምና ባለው ከፍተኛ ህዝብን የማገልገል አቅም መሰረት የአማራን ህዝብ የመንገድ ችግር ለመቅረፍ ከትግሉ ጎን ለጎን የልማት ስራዎችን እየሰራ ይገኛል። የዙ ቃል አቀባይ ክፍል ትግላችን ህዝባዊ ነው ስንል እንደዚህ የህዝብ ችግሮችንም ለመቅረፍ ነው የምንታገለው ማለታችን ሲል የመንገድ ስራ ፕሮጀክቱን አስመልክቶ ለጣና ቴሌቪዥን አስታውቋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾች የዛሬ ሰኔ 16 ቀን 2017 ዓ.ም ዜናዎቻችን አሁንም እንደቀጠሉ ናቸው። ቆይታችሁ ከኛ ጋር ይሁን። እነመለስ በአሰብ ጉዳይ ትልቅ ስተት ሰርተዋል። ኬሪያ የኢትዮጵያ የባህር በር ጥያቄ አውንታዊ መልስ እስከሚያገኝ ድረስ የሚዘጋ ፋይል አይደለም ሲሉ የተናገሩት የቀድሞዋ የፌዴሬሽን ምክር ቤት አፈ ጉባኤ ኬሪያ ኢብራሂም ህወሓት በአሰብ ጉዳይ ትልቅ ስህተት ፈጽሟል በማለት አቶ መለስን ወቅሰዋል። ወይዘሮ ኬሪያ ኢብራሂም ከህወሓት ስራ አስፈጻሚነታቸው ከለቀቁ በኋላ የብልጽግና ቅብ ነው እየተባለ የሚወቀሰው የስምረት ፓርቲ አባል ሲሆኑ ብልጽግና የባህር በርን ምክንያት በማድረግ ከኤርትራ ጋር የሚያደርገውን ጦርነት እንደሚደግፉ ተናግረዋል። የቀድሞዋ የፌዴሬሽን ምክር ቤት አፈ ጉባኤ ኬርያ ኢብራሂም ለኢትዮጵያ ፕሬስ ድርጅት የህትመት አካል ለሆነው ወግሃት ለተባለው የትግራይ ጋዜጣ እንደገለጹት የባህር በር ጥያቄው አዎንታዊ መልስ ሳያገኝ የሚቀለበስ ወይም ሊዘጋ የሚችል ፋይል አይደለም። ጥያቄው አሁን ባይመለስም እንኳን የቀጣዩ ትውልድ የቤት ስራ የሚሆን ነው ብለዋል። ወይዘሮ ኬሪያ ሀሳባቸውን ሲቀጥሉም ይህ የባህር በር ጥያቄ መዘግየቱ ካልሆነ በስተቀር በአሁኑ ጊዜ እንደ ጥያቄ መነሳቱ ተገቢ ፍትሐዊና መብት ነው። ስለዚህ ፍትሐዊ መልስ እስከሚያገኝ ድረስ ተጠናክሮ መቀጠል አለበት ሲሉ ተናግረዋል። ኢትዮጵያ የባህር በር የምታገኝበት ሁሉንም መንገዶች መጠቀም አለባት በማለት የብልጽግናውን የጦርነት ጅማሮ ደግፈው ቁመዋል። ከጂኦግራፊ ከታሪክ፣ ከኢኮኖሚና ከሌሎች ጉዳዮች አንጻር የባህር በር የማገኘት መብት አላት። ከዚህ መነሻነት ጉዳዩን ለመፍታ የተጠናከረ ጥረት ያስፈልጋታል። ብለዋል ቀደም ሲል ህወሀት በአቶ መለስ ዜናዊ አማካኝነት የአሰብ ወደብ የግመል ማጠጫ ነው ከፈለገ የሻቢያ መንግስት የግመል ማጠጫ አድርገው ብለው የገለጹትና በጭብጨባ የተሞላ የፓርላማ አድናቆት የተሰጣቸው ያኔው ውሳኔ ትክክል እንዳልነበር ወይዘሮ ኬሪያ ተናግረዋል። የቀድሞውን የኢህአዴግ ሊቀመንበርና የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊን በግልጽ በተቹበት ንግግራቸው ደግሞ ኢትዮጵያ የባህር በር ያጣችው በአጋጣሚ ሳይሆን በታሪክ ስህተት ነው በማለት ነው። ወይዘሮ ኬሪያ ግን ዛሬ በምንም መልኩ አቋማቸውን ቀይረው የእነ አቶ መለስን ፕሮጀክት በጽኑ ከመቃወም አልፈው አምርረው ሊኮንኑት እንደቻሉ አይታወቅም። በቀጠናው ያለው መሰረታዊ ልዩነት ከባህር በር ጋር የተያያዘ ጉዳይ ነው በማለት የባህር በር ከግመል ማጠጫነት የዘለለ ጥቅም እንዳለው እነመለስ የሰሩትን ስህተት በወቀሳ ይናገራሉ። ወይዘሮ ኬሪያ በባህር በር ጉዳይ ከቀድሞ ፓርቲያቸውና መሪያቸው የተቃረነ ሀሳብ የሰጡት ከልባቸው አምኖበት ይሁን ወይም የብልጽግናውን አገዛዝ ለመደገፍ አልታወቀም። በመጨረሻም እስራኤልና ኢራንን ወደ ተመለከተው ዓለም አቀፍ ዜናችን እናምራለን። አደገኛው የኢራን ውሳኔ አሜሪካን አስቆጣ። የኢራኑ ፓርላማ በትናንት ስብሰባው የዓለም ትልቁን የንግድ መስመር ዘጋለው ብሎ ውሳኔ ማሳለፉን ተከትሎ የአሜሪካ መንግሥት ይህንን ካደረግሽ መጥፊያሽ ነው ሲል ዝተዋል የዓለምን የፖለቲካና የንግድ ጉዳይ ብቻ ሳይሆን የኃይል አሰላለፍን መልኩን የመቀየር አቅም ያለው የኢራንና እስራኤል ጦርነት ቀስ በቀስ የአክሲስ ኃይሎችና አላይድ ኃይሎችን ጦርነት የሚያስታውሱ ነዋል። የእስራኤልን ተደጋጋሚ ተማጽኖ ተከትሎ አሜሪካ ቢቱ በተባለው ከባድ ቦምብ የኢራንን ፎርዶ የኒውክለር ማዕከል መደብደቧ የሚታወስ ሲሆን ኢራን ባጸፋው በእስራኤል ላይ ሚሳኤል እንደበረዶ አዝንባለች። በእስራኤል ላይ ብቻ ያወረደችው የሚሳኤል በረዶ በቀሏን ያላወራረደላት የፋርሷ ምድር የሆርሙዝ ሰርጥን እዘጋለው ስትል መዛቷ አሜሪካን በእጅጉ አስቆጥቷል። ከዚህ ቀደም እስራኤልና የአረብ አገራት ጦርነት መግባታቸውን ተከትሎ ግብፅ የሲዩስ ካናልን በመዝጋት አቅሟን ለማሳየት ሞክራ ነበር። በዚህ ዘመንም ኢራን የዓለማችንን ትልቁን የንግድ መተላለፊያ የባህር ሰርጥ የሆነውን ሆርሙዝን እዘጋለው ብላ መወሰኗን ተከትሎ የአውሮፓ ምድር የኢኮኖሚ ጨለማ ውስጥ ይገባል። ይህን ተከትሎም የአውሮፓ ተስፋ በሩሲያ ላይ እንዲንጠለጠል ከተደረገ የአሜሪካን የኃይል ሚዛን ወደ ሞስኮ እንዲያጋድል ስለሚያደርገው ነበር የአሜሪካው ምክትል ፕሬዚዳንት ጄዲቫንስ ኢራን ይህንን አደገኛ ጨዋታ ሽናቁሚ ሲሉ የተናገሩት። የዶናልድ ትራምፕ ምክትል ጄዲቫንስ አሜሪካ ወደ ጦርነቱ የገባችው ከኢራን ጋር ሳይሆን ከኒውክለር ፕሮግራሟ ጋር ነው። አሁንም የኒውክለር ፕሮግራሟን እንደገና እንዳታስበው አድርገን እናወድመዋለን ሲሉ የኃይል የበላይነታቸውን ያሳዩበትን ንግግር ገልጸዋል። ጥብቅ የደህንነት መረጃዎችን ለመስጠት እቆጠባለሁ ሲሉ ንግግራቸውን ማሰማት በጀመሩበት የኢራን ኒውክለር ማዕከል የማውደም ጥቃት ነገር ግን አስረግጬ የምነግራችሁ እውነታ የአሜሪካ ጥቃት የኢራንን ኒውክለር የመታጠቅ አቅም በእጅጉ አዘግይቶታል በማለት ተናግረዋል። የአሜሪካ መንግሥት በጦርነቱ ገብቻለሁም አልገባሁም ሳይል አቋሙን ግልጽ ሳያደርግ ከሰነበተ በኋላ በትናንትናው ዕለት ቢቱ በተባለ ግዙፍ ቦምብ ጣይ አውሮፕላን የኢራንን የኒውክለር ማዕከላት ማውደሙን አስታውቋል። የቦምብ ድብደባውን ተከትሎም ፕሬዝዳንት ትራምፕ የኢራንን የኒውክለር ጣቢያዎች ሙሉ ለሙሉ አውድመናል ብለው መግለጫ ሰጡ። የፋርስ ሹመኞች ደግሞ መጠነኛ ጉዳትን የደረሰበት እንጂ ሙሉ በሙሉ አልተመታም ሲሉ ማስተባበያ ሰጥተዋል። ሆኖም ከዚህ በኋላ ኢራን በአሜሪካ ላይ ተገቢውን ምላሽ እንደምትሰጥ ኢራናውያኑ ባለስልጣናት ዝተዋል። ይህን ተከትሎም ጀዲቫን ሲናገሩም ኢራን አሜሪካን ካጠቃሽ ከባድ ኃይል እንደሚጠብቃት አስረግጠን እንነግራታለን። ንጹሐንን ኢላማ አላደረግንም። ከሦስቱ የኒውክለር ጣቢያዎች ውጭ እንኳን ባሉ ወታደራዊ ቦታዎች ላይ ጥቃት አልፈጸምንም ሲሉ ኢራንን በቦምብ የደበደቧት ለዓለም ሰላም አስበው እንጂ ኢራንን ለመጉዳት እንዳልሆነ ገልጸዋል። ኢራን በሆርሙስ ሰርጣ አካባቢ ያለውን የመርከብ እንቅስቃሴ ለማወክ የምትንቀሳቀስ ከሆነ ደግሞ መጥፊያዋ ይሆናል ኢራናውያን በጦርነት ጥሩ አይደሉም በፕሬዝዳንቱ የተሰጣቸውን የሰላም ዕድል ሊጠቀሙ ይገባል በማለትም ከአሜሪካ ዕቅድና ፍላጎት መውጣት እንደሌለባት ለኢራን ማሳሰቢያ ሰጥተዋታል። ይህ በእንዲህ እንዳለ የኢራንና የእስራኤል ጦርነት በቀላሉ የማይታይና የኃይል አስተላለፎችን መልክ የሚቀይር መሆኑን ማሳየት ጀምሯል። የእስራኤልን ጥያቄ ተከትሎ አሜሪካ የኢራንን የኒውክለር ማዕከል እንዳዳባየችው ሁሉ ሩሲያ በበኩሏ ቴህራንን ለመርዳት እያሰበች መሆኗን ቪላድሚር ፑቲን ተናግረዋል። እንደ ኒውስዊክ ዘገባ ቭላዲሚር ፑቲንና የኢራን ውጭ ጉዳይ ሚኒስትር አባስ አግራባሺ ባደረጉት ውይይት በኢራን ላይ የተፈጸመውን ወረራ እንቃወማለን፣ አሜሪካ የወሰደችው ፍትሐዊ ያልሆነ እርምጃ ነው ብለዋል። አክለውም በጦርነት ለሚማቀቀው የኢራን ሕዝብ እርዳታ ለመስጠት ጥረት እያደረጉ መሆናቸውን ገልጸው ሁልጊዜም ከኢራን ሕዝብ ጎን መቆማችንን እንቀጥላለን ሲሉ ገልጸዋል። በዚህ ጦርነት ከቀናት በፊት ቻይና ከራዳር ውጭ በተደረገ የአውሮፕላን በረራ ሁለት አውሮፕላኖችን በቴህራን ምድር ያሳረፈች ሲሆን አሁን ደግሞ ሩሲያ በግልጽ ከኢራን ጎን መቆሟን ፕሬዚዳንቷ እየተናገሩ ነው የሰሜን ኮሪያው ባለሚሳኤል ወፍራሙ ሰው ኪም ጁንጉን ከሁሉም ቀድመው ነበር፣ ኢራንን የነካ ባይን የመጣ ሲሉ የነበሩት ከቃላት ባለፈም አሜሪካ፣ ጃፓን እና ደቡብ ኮሪያ የጋራ ወታደራዊ ልምምድ በሚሰሩበት ጄጂ በተባለው የደቡብ ኮሪያው ልሳነ ምድር ላይ ሮኬት ያስወነጨፉት የቱርኩ ፕሬዚዳንት ረሴብ ጣይብ ኤርዶዋን ከኢራን ጎን ለመቆም ዳር ዳር እያሉ ሲሆን፣ ፓኪስታን በግልጽ የኢራን አጋር መሆኗን አስታውቃለች። ከደቡብ አፍሪካ፣ ብራዚል እና ኢትዮጵያ ውጭ ያሉት አብዛኞቹ የብሪክስ አባል አገራት ከኢራን ጎን መቆማቸውን አስታውቀዋል። ከእስራኤል ጎን ደግሞ መላው አውሮፓና አሜሪካ የተሰለፉ ሲሆን ሳውዲ አረቢያን ጨምሮ ጥቂት የማይባሉ የአረብ አገራትም ከእስራኤል ጎን ተሰልፈዋል። ይህን የተመለከቱ የፖለቲካ ተንታኞች ሲናገሩም ጦርነቱ ተራ ጦርነት አይደለም ሲሉ የሚናገሩት ከዚህ የተነሳ ነው። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች የዛሬ የሰኔ 16 ቀን 2017 ዓ ም እትም ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው። የጣና ቴሌቪዥን ወቅታዊ ቃለ ምልልሶች፣ ዜናዎቹና ትንታኔዎች እንዲደርሷቸው የዩቲዩብ ቻናላችን በቋሚነት ሰብስክራይብ እንድታደርጉ እንጠይቃለን። ጣና ቴሌቪዥን ከሀቅ ጋር